እንዴት ናችሁ? ሰላም ዩቲዩብ። ዛሬ እንግዲህ በሌላ ቪዲዮ ተመልሰናል። ዛሬ እንግዲህ የሚኖረን የሪያክሽን ቪዲዮ ነው የሚሆነው ማለት ነው። ከአንድ እስከ አስር እንመድባቸዋለን። አሪፍ አሪፍ ቲክቶክ ላይ ቫይራል የወጡትን የኦኬ ፓስታ ቻሌንጆች እንግዲህ ቻሌንጅ እናደርጋቸዋለን። እንግዲህ ቻሌንጁ የሚሆነው ምንድን ነው፣ እኔ እዚህ ጋር ሳወራ እናንተ ላይክ እያደረጋችሁ በቃ ላይክ ሰብስክራይብ፣ ሼር አይርስ እስኪ አበረታለን እኛም እንደ ይለፍል ይለፍል፣ እኔ ምድር በጣም ለፍተናል። ቪዲዮአችን አልታይ ያለ ነው እንጂ ያ እንደውም ከነሱ በላይ ለፍተናል። እስኪ ሼር፣ ሼር ታፕ፣ ታፕ አድርጉ እና ደግሞ በተረፈ ኮፒ ሊንክ እያረጋችሁ እስኪኛ፣ እንውጣ፣ እንውጣ አቦ ከዚህ ከድህነት ከድህነት ከማይረባ ድህነት እንላቀቅ፣ ከቤተሰብ እንላቀቅ።